ሳራ ሆነ እኮ ዘንድሮ ረዲያ ትኝም አንዲዮ የጊዜው ነገር ማከበደ ከበደን እንጂ ተዚህ በኋላ ምን እናደርጋለን? አደራ ችግር ሆነ። ደሞ ምን ብናደርግ እንደሚሻል፣ እንዲ ምን ብናደርግ እንደሚሻል? አሁን የማዳበሪያ እንደዚህ ሲወደድ በኮንትሮል ገዝተን እንችለዋለን? ምን እናደርጋለን? መች ሳ አማራጭ የለ። እንዴት ይሆናል አማራጭ የለ እንጂው ዝም ብሎ መታየት ሆነ እኮ ኮምቦሱን ብናዘጋጅ እሚሻለን እኮ ነው። ዝም ብለን እያወጣን እየደፋን የተቸገረ ስድሮ ቀረ። ስንፍናችን አይደል ዛሬ ስን እንደሚያገልጠን። ዛሬው የሰው እጅ ጠብቀን እንድንኖር ያደረገን ስንፍናችን እንጂ፣ ኮምቦስ ብናዘጋጅ ዛሬ መዳበሪያ ያመችን እንዴ ራስቸው ዋ አረጋ ደንት ነን ዳሩ ታይ

ችግር የሆነ እኮ አደራ ከየት ብለን ንገረንና፣ አንተ ላንተ የሰው ሰው ነው

አንድ ቀን ገብተው ወጣ ብለው አይደል? እዚህ ስቃዬን ቁም ስቃዬን የሚያበሉኝ እንዲያው፣ ማንጠግቦሽ እንዲያው ሙች ነው ምልሽ። አንቺን ለስምሽ ፈርቼ ነው እንጂ እንዲያው ያን ሰው

ወንድ ወንድ መጀመሪያ የምትቆራቁረህ ተሆነ መፋታት አልነበረብን አሁን ማለት ነው። ገ ስማ አሁን ጠብቀኝ፣ ሲወጣ ጠቅልዬ እንጥለው እንጂ ዝም ብዬ አልፎ እንደሱ አይልም። እንደሱ ታደርግልማ እኮ እንደምትቀና ነው በእሷ ፊት የሚያስጠውቀው እና እንግዲህ የምልህ ነው እንዲህ በድበ ዝም ብለው ተደብቀን ማ ያለን እርግጠኛ ቤት ገብቶ ተሆነ ድምጡን ተሰማነው በኋላ መንገድ ላይ ጠብቀን

ካኮ እንደ ከንዴት? አረ መጣ ነው መጣ ነው። ያው እንዳንቺ አይነቷን እንዲያው አንድ ሶስት አልነበረ እንጂ ይዞ አሁን በዚህ እንዳለ ደነዛ ጅራታሞች መንገድ ላይ ነው የሚጠብቁት

በራሲ መቀስቀስ ያለች ባለው፣ ዝም ብለህ ቀስም። አንተ እንደዚህ አይደለም። አንተ ደግሞ የወንድ ምሽት ዘንድ ይመጣል። አንተ ቆይ